ኢየሱስ አምላክ አለመሆኑን ከመጽሐፍ ቅዱስ በቀንዳሉ ላረጋግጥልን፣ ጭራሽ ከመጽሐፍ ቅዱስ ነው ታረጋግጥልኝ? ተስኬሽ ይቀጥል። ስማ፣ ኢየሱስ አምላክ ቢሆን እንዴት ወደ አምላካችሁ እና ወደ አምላኬ ይላል? አምላክ ከሆነ እንዴት አምላክ ይኖረዋል? አይ አብዱል፣ ይሄ እኮ በጣም ግልጽ ነገር ነው። እንዴት ጥያቄ እንደው ነበር አሱ አላውቅ እኮ ግልጽ ነው ካልክ፣ መልሳ። ቆይ እኛ ክርስቲያኖች ኢየሱስ ምንድን ነው ብለን ነው የምናምነው? አምላክ ነው ነው የምትሉት? ያው ልክ ነህ። ኢየሱስ አምላክ ነው። ግን ኢየሱስ ወደ ምድር ሲመጣ ምን ሆነ እንላለን? ሰው ሆነ። ሩቅ መጽሐፍ ቅዱሳችን በዮሐንስ ወንጌል ላይ ኢየሱስ ወይም እዚህ ላይ ቃል የተባለው አምላክ መሆኑን ከነገረን በኋላ አለም ስጋ ሆነ ይላል። አለም ምን ሆነ ይላል? ስጋ ሆነ። ጣማሪ ስጋ ሆነ የሚለውን ያዝልኝ። ጌታችን ኢየሱስ ከድንግል ማርያም በተወለደ ጊዜ አምላክነቱን ሳይለቅ እሱም ሰው ሆኗል፣ ሰውነትን ገንዘቡ አድርጓል። አሁን ደግሞ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 27ን አንብብልኝ። እነሆ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። የማን አምላክ ነኝ ይላል? የስጋ ለባሽ ሁሉ አምላክ ነኝ። አሁን በደንብ መልሱን ልሰጥህ ነው። ጌታችን ኢየሱስ ኢየሱስ የዛሬ 2000 ዓመት እኛን ለማዳን ወደ ምድር ሲመጣ ፍጹም አምላክነቱን ሳይተው ፍጹም ሰው ሆኗል። ሰው የሚመስል ሆነ ሳይሆን በትክክል ሰው ነው የሆነው እና ኢየሱስ ፍጹም ሰው ሲሆን አምላክ የለሽ ኤቲስት የሚሆን ይመስልሃል? አይ ካይ ካይ ካይ እንደሱ እንኳን አይመስለኝም። አብዱላህ ልክ ነህ። ሰው በመሆኑ ምክንያት አምላክ ይኖረዋል ማለት፣ እግዚአብሔር የሥጋ ለባሽ ሁሉ አምላክ ከሆነ ኢየሱስ ደግሞ ሥጋን ገንዘቡ ካደረገ ኢየሱስ ሰውነትን ገንዘቡ ከማድረጉ የተነሳ አምላክ ይኖረዋል ማለት ነው። አለቀ። ይሄንን ግልብ አድርግ። ኢየሱስ አምላክ አለው የተባለው ስጋ ከሆነ ወይም አምላክነቱን ሳይለቅ ሰውነትን ገንዘቡ ካደረገ በኋላ ብቻና ብቻ ነው እንግዲህ አንተ የጠቀስከው ጥቅስ ኢየሱስ ሰው መሆኑን ነው የሚያመለክተው እኛ ደግሞ ይህንን ክደን አናውቅም። ኢየሱስ ሰውን አምላክም ነው ነው የምንለው እንግዲህ አንተ እንደዚህ ያሉ ጥቅሶችን ኢየሱስ ሰው መሆኑን የሚያመለክቱ ጥቅሶችን እያመጣህ ይኸው ይኸው ይኸው ስትል ይቅርታ አድርግልኝና ለክርስትና ምንም አለማወቅህን ውስታዞችህ የሚሉህን ብቻ እየደገምክ እንዳለ ነው